አሰላሙ አለይኩም ወራህመቱላሂ ወበረካቱ የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ዛሬ እንግዲህ የሉል ወንድማችን እናት እንግዲህ ማህሌት ለመጠየቅ ያለችበት ቦታ ድረስ ለመጠየቅ እሷ ለመጠየቅ የተለያዩ ስጦታዎች ይዞ እንግዲህ የተኛችበት መኖሪያ ቤት ድረስ እንግዲህ ሊያዩዋት መጥተዋል። እድሜና ጤና የሉል እናቶች ለሁሉም የኢትዮጵያ እናቶች ይስጥልኝ እላለሁ። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሁላችሁም ስለምታበረታቱኝ ሀሳብ አስተያየታችሁ ስለምሰጡኝ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ እንድታደርጉኝ በአክብሮት ጋብዛለሁ። ሀሳብ አስተያየታችሁ አይለየን። የኢትዮጵያ ሀገራችን ሰላም ያደርግልን፣ ሰላማችሁ ይብዛልኝ እላለሁ። እና ዛሬ እንግዲህ በጣም ደስ ይላል እንግዲህ ያው የእናት አንጀት እንግዲህ እናት ልዩ ናት ማለት ነው። አስቡ እንግዲህ ማህሌትን ለመጠየቅ ማህሌት ያለችበት ለማየት እንዴት እንደሆነች ለማየት እንግዲህ የሉል እናት ሊጠይቋት እንግዲህ ያለችበት መኖሪያ ቤት ድረስ መጥተዋል። የሉል የጀግናው የማይበገሬው የመልካም ወንድማችን ጋዜጠኛው እንደሱ ምርጥ ሰው ያብዛልን። ዘሌና ሉል ወይም የንስር አይን በጣም ጀግናና ጥሩ ወንድማችን ናቸው ማለት ነው። ከክፉ ነገርም ይጠብቃቸው ላለው እና ዛሬ እንግዲህ ልዩ ስጦታ ለማህሌት ይዞላት እንግዲህ ለመጠየቅ እሷ ለመጠየቅ ያለችበት መኖሪያ ቤት ድረስ መጥተዋል ማለት ነው። የሉዑል እናት እና የሉዑል እናትም እንግዲህ እድሜ ጤና ለሁሉም የኢትዮጵያ እናቶች እድሜ ጤና ይስጥልን እንላለን እና ያው እናት መሆን በጣም ደስ ይላል ማለት ነው። ያው እነሱ እንደ እናት አይዞሽ ልጄ፣ ሁሉም ነገር ያልፋል፣ ጠንክሪ አይዞሽ እኔን እኔን በማለት የተለያዩ የአጥሚ ትህሎች እና የጥበብ ስጦታ ይዞላት መጥተዋል ማለት ነው። ያው የሉል እናት ማለት ነው ሉል ጋዜጠኛው የጀግናው እናት ማለት ነው። በዚህ አጋጣሚ ያው የሉል እናት ጀግና እንግዲህ የማይበገሬው ምርጥ እንግዲህ ልጅ እንግዲህ አላህ ይጠብቅላችሁ። ምርጥ ልጅ ወልዳችኋል ማለት ነው። ለሰው ሚያዝን አስተሳሰቡ ሰፊ የሆነ ከተጎዱት ጋር፣ ከምስኪኖች ጋር የሚቆም ከተበዳይ ጋር የሚቆም እና ህይወቱን መስዋዕትነት ከፍሎ ህይወቱን አሳልፎ ለእህት ወንድሞቹ ባሉበት ጭንቀት እና መከራ የሚረዳ እንግዲህ ምርጥ እንቁ ልጅ ወልዳችኋል ማለት ነው። በዚህ አጋጣሚ እንኳን ደስ አላችሁ ማለት ነው። ለምን እንደዚህ አይነት ጀግና ልጅ በጣም ደስ ይላል ማለት ነው። እና ያው ሉዑል ወንድማችንም እድሜ ጤና ይስጥህ፣ እንዳንተ አይነቱ ያብዛልን፣ እንዳንተ አይነት ጀግናው ያብዛልን እላለሁ። እና ያው በጣም ደስ ይላል። ያው እናትየውም እንግዲህ በጣም ደስ ብሏቸዋል። ያው ስለ ማህሌትም እንግዲህ እንደነገርኳቸው አይዞሽ ማህሌት፣ እኔ ያለሽበት እንዴት እንደሆን ብዬ ላይሽ መጥቼ ነው እና አይዞሽ፣ ጠንከርቤ ሁሉም ነገር ያልፋል ልጅ፣ ሁሉም ነገር ወላድ ይፍረደው ወላድ ይፍረደው፣ የወለደች እናት ትፍረደው በማለት እንግዲህ ያው እያለቀሱ ሀሳብ አስተያየታቸው እንግዲህ ሰጥተዋል ማለት ነው። ያላቸውም ነገር ደግሞ ያው ተናግረዋል ማለት ነው። ለሉዑልም እንግዲህ ካለህበት ቦታ ምንም ክፉ ነገር አይንካህ ልጄ በማለት ያው ለሱም እንግዲህ ዱዐ አድርጎለታል። የና ድዋ ደግሞ ይደርሳል ማለት ነው። ያው እንግዲህ የማህሌትም ወንድም እንግዲህ ካለበት ቦታ አይዞሽ፣ ይገኛል፣ ወንድምሽም፣ ራስሽ እንግዲህ ጠንከር በይ፣ ወንድምሽም ይገኛል ያው ከነሉል አያመልጥም ከነዘሌ እና ከነሉል አያመልጥም፣ በማለት ያው አጽናኗት ማለት ነው። እና በጣም ደስ ይላል። ኔንጃ የሉል እናት እድሜ ጤና ይስጣቸው ማለት ነው። እንደ እናት መጥቶ አይዞሽ ልጅ በቃ ኔ ያልሁልሽ ምናምን በማለት አጽናኗት ማለት ነው። እና ሲያለቅሱ ደግሞ በጣም ነው ልብ የሚነካ እና በጣም ደስ የሚሉ እናት ናቸው ማለት ነው። ያው ማህሌትም እንግዲህ በጣም አመስግናለች ሉሉ ወንድማችንም፣ ነዘሌም፣ ሁሉም ተመልካች በሙሉ ጸሎትም ዱዓም ያደረገላት ከጎናም ያሉ እህት ወንድሞች በእሷ ከትልቅ እስከ ትንሽ እንግዲህ ብዙ ሰው መስዋዕትነት ከፍለዋል። ለእነሱ ሁሉ አመስግናለች። ሌላው ደግሞ እንግዲህ የተደበቀ ሚስጥርም አለኝ ስለ መስፍን ነው ያለኝ። እሱም እኔ በደንብ ሲሻለኝ እና ደህና ስሆን ቦታው ላይ ሄጄ ያለው ነገር እኔ ነኝ፣ በኋላ መነግራችሁ በማለት ያው ለነ ወንድማችን ሉል አስተላልፋለች። ማህሌት ማለት ነው። ያው ወንድማችን ሉልም ተናግሯል። ምንድን ነው ሚስጥሩ ለእኛ ብትነግሪን? ያው ዘሌም አለ፣ እኔም አለሁ፣ ከኔም ዙሪያ ያሉ ወንድሞች አሉ እና ለኔ ብትነግሪኝ ለኛ ብትነግሪኝ ምን ይመስልሻል ብሎ ሲላት፣ አይ እኔ አሁን መናገር አልችልም፣ ግን ትልቅ ሚስጥር ነው እሱም እኔ ያው ጤናዬ ሲመለስ እና ካገገምኩ በኋላ ማወራው ነገር አለኝ ብላለች። እንግዲህ አለኝ በኋላ ነው ማውራት ምፈልግ ሲሻለኝ ብላለች። እሱም ደግሞ እሺ፣ ችግር የለውም እኔ አሁን አላስገድድሽም በማለት መልሶላታል ማለት ነው ወንድማችን ሉል እንግዲህ ማህሌ ትያይዞሽ ያው ብዙ መከራ እና በደል ደርሶባታል። እንግዲህ ብዙ ነገር ደርሶባታል፣ እና ጠንካራ ብርቱ ጀግና ሴት ነሽ። አይዞሽ በርቺ። እንግዲህ ወንድምሽም እንግዲህ ያው በቅርቡ ያው በቅርቡ እንግዲህ እንደሚገኝ ተስፋ እናደርጋለን። ያው እነ ሉል እና ከነ ዘሌ አያመልጥም፣ ያው ያገኙታል። እነሱ ጥሩ መልካም ሰዎች ናቸው። ከተበዳይ የሚቆሙ ሰዎች ናቸው ማለት ነው። እና አንቺም ጠንከር በይ ያው ጠንክረሽ ጎበዝ ሆነሽ ጀግና ሆነሽ ነቄ ተሽሎሽ ወንድምሽን በአካል እንግዲህ የምታገኙ ያድርግሽ። አይዞሽ በርቺ እላለሁ እና ቤተሰቦቼ፣ በጣም ደስ የሚል ማለት ነው ያው ማህሌትም እኔ ደህና ነኝ፣ አሁን እየተሻለኝ ነው። ተስፋ የተመልሰዋል በማለት ተናግራለች። አዎ ከዛሬ ነገ ይሻላል፣ ከነገ ከነገ ወዲያ ይሻላል። ሁሉም ነገር እኮ ያልፋል፣ ማያልፍ ነገር የለም። እና ያው ዶክተሮችም ይንከባከቧታል። ሉል ወንድማችንም የጎደለሽ ነገርን ከኛ ላይም ጉልደት ካገኘሽ የጎደለሽ ነገርን ከኛም ላይ ያገኘሹ ጥፋትም የሆነም ችግር ካለ ተናገሪ በማለት ጠይቋታል። እሷ ግን ምንም ነገር የለም በደንብ እየተንከባከቡኝ ነው። እድሜ ጤና ይስጣችሁ፣ ከልብ አመሰግናለሁ፣ ውለታችሁን ፈጣሪ ይክፈላችሁ በማለት መልሳለች ማለት ነው። እና በጣም ደስ ብሏታል። ያው አሁን እየተሻላት ነው ማህሌት ማለት ነው። እና ደስ የሚል ነገር እንግዲህ ያው የነ ሉዑልና የነዘሌ ልፋት ነው። እሷም እንግዲህ እየዳነች ነው። ድና ደግሞ ስታገግም ጤናዋ ሲመለስ ቆማ ስትሄድ ደግሞ እንግዲህ የሆነ ሚስጥር አለ ብላለች። ያም ደግሞ እንግዲህ እራሷ ሄዳ የያዝኩት ሚስጥር አለ ብላለች። ስለ መስፍን መስፍን የያዝኩት ሚስጥር አለ እንግዲህ በኋላ ሲሻለኝ ምነግራቸው ነገር ይሆናል ብላለች። እንግዲህ ያው ያም ደግሞ በጉጉት እንጠብቃለን እና አሁን ግን እየተሻላት ነው። ያው ዛሬ እንግዲህ ራሷ በአንደበቷ ተናግራለች። አሁን እየተሻለኝ ነው፣ ደህና ነኝ። እድሜ ለእናንተ እድሜ ጤና ይስጣቸው ብላለች። እና በጣም ደስ ይላል። ያው እየተሻለሽ ይሄዳል፣ ግን አንቺም ጠንክሪ በርቺ። ወንድምሽም ያው መገኘቱ አይቀርም ማለት ነው፣ መገኘቱ አይቀርም ግን፣ አንቺ ጠንክሪ ለማለት ፈልጌ ነው ማለት ነው። እና ቤተሰቦቼ፣ በጣም ደስ ይላል። እና ያው እንግዲህ ቆንጆ ጥበብ መጥቶላታል ማለት ነው። ያው ሲሻላት ድና ስታበቃ ትለብሰዋለች እና በጣም የሚያምር በእጅ ስራ የተሰራ ቆንጆ ጥበብ እንግዲህ ስጦታ መጥቶላታል። ስጦታው ደግሞ እንግዲህ የጋዜጠኛው የሉል እናት የጀግናው የጀግናው የማይበገሬው እንግዲህ እናት ይዞላት መጥተዋል። አጥሚትም የተለያዩ እህል አይነቶች እንግዲህ ይዞላት መጥተዋል ማለት ነው። ያው በባህላዊም እንድትታከም በደንብ ያው ፈሳሽ ነገርም ያስፈልጋታል። ለምን ያው ብዙ መከራ እና ጉዳት የተለያየ ነገር በደል ስለደረሰባት ለምሳሌ እንደ አጥቢት ምናምን ነገር መውሰድ አለባት ማለት ነው። እና ያ እንድትወስድ እንግዲህ ስጦታ ይዞላት መጥተዋል። በጣም ደስ ይላል ማለት ነው። ቤተሰቦቼ እንግዲህ እኔ እንጃ፣ እኔ ቃላት የለኝም ማለት ነው። እንደዚህ አይነት መልካም ሰው በአሁን ዘመን በጣም ደስ ይላል። እንግዲህ ሉልም እንግዲህ ከእንደዚህ አይነት መልካም እናት ስለወጣ ነው ያው መልካም ሰው የሆነ ከሚያለቅሱ ጋር፣ በደል ከደረሰባቸው ራሱን መስዋዕትነት ከፍሎ ቀን ከሌሊት ሳይል ህይወቱን አሳልፎ ሰጥቶ በተለያየ ቦታ እየሄደ እንግዲህ የተሰቃዩ እህት ወንድሞች እንግዲህ በተቀመጡበት በጨለማ ውስጥ ይዞ እያወጣ ማለት ነው። በታገቱበት ቦታ እንግዲህ ከዛ ውስጥ ይዞ እያወጣ እንግዲህ ህይወታቸው ያተርፋቸዋል። እንደ ማህሌት አይነቱ ማለት ነው። እና በጣም ብዙ ብዙ ሰዎች አሉ። በጣም መልካም ሰው ነው ሉልና እንግዲህ ዘሌ በጣም መልካም ሰዎች በጣም እኔ እንጃ በጣም ጥሩ ሰዎች ናቸው። እንደነሱ አይነት ጋዜጠኛ ያብዛልን። እንደነሱ መልካ መልካ የሚሰሩ ወንጀለኞችን ለህግ የሚያቀርቡት ሰዎች ናቸው ማለት ነው እና ሀገራችን ላይ ወንጀል እንዳይስፋፋ የተለያዩ እንግዲህ በየቦታው እህቱና ወንድሞች እንግዲህ በየቦታው እየሄዱ እንግዲህ እያገቱ መጋዘን ውስጥ እያስቀመጡ እንደ መስፍን አይነት ሙጅሪም ማለት ነው፣ ጨካኝ ሰው እና እነሱ በየቦታው እየሄዱ ሕይወታቸው መስዋዕትነት እየከፈሉ የሚያወጡ ናቸው ማለት ነው። ከዛ ጭንቀትና መከራ እና ብዙ ሰውም አውጥተዋል ማለት ነው እና በጣም መልካም ሰዎች ናቸው። በጣም መልካም ሰዎች ናቸው። እንደእነሱ መልካም ሰው ያብዛልን። እና ዛሬ እንግዲህ ይዤላቸው የመጣው ይሄን ይመስል ነበረ። ሁላችሁም እንግዲህ ስለምታበረታቱ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ አርጉኝ። ሀሳብ አስተያየታችሁ አይለየን። እንግዲህ ዛሬ ሄላችሁ የመጣው የሉልናትን ነበረ። እድሜ ጤና ይስጣችሁ ላለው እና ሁላችሁም ከልብ አመሰግናለሁ። እናንተ ምስቲ ሀሳብ አስተያየታችሁ አስቀምጡልኝ። ሰላማችሁ ብዝት ይበል። ያው አመሰግናለሁ ሁላችሁም ክበሩልኝ።